አሰላሙ ዓለይኩም ወረህመቱላሂ ወበረካቱ። እና የተከበራችሁ የሞ አብደላቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላሂ ረብል ዓለሚን። ከእናንተስ ጋር እንዴት ናችሁ? እንትን እንዲሁም ክርስቲያን ወገኖችን ሰላም እያለሁ ሰላማችሁ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም አብሽሩ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ብዙ ነባሮች የምታበረታቱኝ በጣም አርጊ አመሰግናለሁ። አብሽሩ፣ ዛሬ ደግሞ በነ ሩታ ቤት በቀር እያለሁኝ። አዎ ሩታ፣ የሩታ ፍቅር ዝሆን ያፈቀርኳት ታውቃላችሁ። ፈላችሁኝ ሩታዬ ታረቂ እያሉ ይገኛሉ። ቤተሰብ እና ቤተሰቦቻቸው ታረቂ፣ የወለደ ሰው አይራራቅም፣ ታይ ሩታዬ እያለች ትገኛለች። የማዘሯ እና ሲርታ ትታረቅ የምትሉ በላይ ከዞ ሩታ ድምቀት የይቱቡ ድምቀት ናት እኮ እና የሰው ደስታ ያኔ መቼም የሚያስደስተው አለ ብዬ ነው የማስበው እና ሩታ ጀግና ማለት ሩታ በጣም ጀግና ልጅ ናት። አስተዋይ ናት። መሻለህ ያኔ ትቤትም ቢኖርባትም ጀግና ልጅ ናት። በነገራችን ላይ ደሞ የወላድ ነገር ታውቃላችሁ። እሷን ልጇ እንዳትጨናነቅባት እንዲታስብባት ነው ይህን ሁሉ ጥረት የምትጥረው እናቴቱ ማለት ነው። ወላድ እናት መሆን ከባድ ነው። ለእናቷ ብላ አሁን ብዙዬ ለልጇ ብላ ብዙ እንትን እያለች ትገኛለች እናቴቱ። እኔ ምስኪን እና ሽሮ ገባ ገባ በሁላችሁም ፖሜንታ ስታየት ሰጡ

አብሽሩ አለሁ እና ይህን ይመስላል የዛሬው ቪዲዮችን ሀባይ እናት መሆን ከባድ ነው። እርታዬ እናት እንደገና ላልጅ እያሰበች ትገኛለች። አለ እርሜ ና ጤና ያስጥልን። እናቶቻችንን ለእኛ የሚቆረቆሩት ፊታችንን እያዩ የሚረዱን እናቶቻችንን ስለሆኑ እርሜ ና ጤና ያስጥልን። ባሏን የሚመልስላት እያለች እስኪ ጸሎት አድርጉላት፣ ክርስቲያኖቹን፣ እስላሞቹን አድርጉላት። ታየ ባሏን ትታረቅ እያለች ማለት ነው። ሄርሜላ ብለቀው ሄርሜላ ግን አሳልፋ ምሰጥ የለኝም እስከ መጨረሻው ቡድን አይተነ

በጣም ነው የምወዳችሁ ማከብራችሁ፣ ለምታበረታቱኝ አላህ ጀዛችሁ ይክፈለው። አብሽሩ አይዞሽ እያላችሁ ከጎኝ ለቆማችሁም በጣም አድርጌ ነው የምወዳችሁ ማከብራችሁ። ከእኔ የበለጠ ደግሞ አላህ ያክብርልኝ። አላህ ጀዛኩምላ ኸይራን ብያለሁ ሐበይብ። የዛሬ ውሎችና ይህን ይመስል ነበረ። ሻላ በቀጣይ እስከምንገናኝ ሁላችሁም በእያላችሁበት አላህ ይጠብቃችሁ። አላህ ይጠብቃና አብሽሩ፣ መልካም ቀን ይሆንላችሁ። በቀጣይ እስከምንገናኝ ገነኝ ለና ሁኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አብሽሩ